ኢትዮጵያ የመጀመሪያዋ ሀገር ሆነች። በርካታ የአፍሪካ ሀገራትን ያስደመመው የሀገራችን አነጋጋሪው ትልቅ ስኬት። ሰላም! ውድ የድራዊት ላፕታ ዩቱብ ቻናል ተከታታዮቻችን፣ ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ፕሮግራማችን ፍጻሜም አብራችሁን ቆዩ። ኢትዮጵያ ሀገራችን ለብዙ አመታት የተረጂነት አስተሳሰብ ፈተና ሆኖባት ቆይታለች። በተለይም ያሉንን የመሬት፣ የሰው ኃይል፣ የማዕድንና የውሃ ሀብቶችን በአግባቡ ባለመጠቀማችን ምክንያት ለረጅም አመታት ከተረጂነት ለመላቀቅ አልተቻለም ነበር። ከተረጅነት ወደ ምርታማነት ለመሸጋገር ያሉንን እምቅ ሀብቶችን በአግባቡ በመጠቀም ተረጂነት፣ አንገት የሚያስደፋ፣ የሚያዋርድ ብሎም የሀገር ሉዓላዊነትን የሚያስደፍር ተግባር በመሆኑ በአስተሳሰብም ሆነ በተግባር ለመዋጋትና የስራ ባህልን ለመቀየር ሀገራችን በሁሉም ዘርፍ ትኩረት ሰጥታ በመስራቷ ምክንያት በግብርና፣ በኢንዱስትሪ፣ በቱሪዝም፣ በማዕድን፣ በአቪዬሽንና ግንባታን ጨምሮ እንዲሁም በተለያዩ ዘርፎች ላይ አስደማሚ ስኬትን አስመዝግባለች። ይህ ስኬት ደግሞ ከአፍሪካ ሀገራት መሪ ያደረጋት ከመሆኑ በላይ ኢኮኖሚዋን በከፍተኛ ፍጥነት በማሳደግ ላይ ይገኛል። በተለይም ኢትዮጵያ በግብርናው ዘርፍ አመርቂ ውጤት በማስመዝገብ ላይ ትገኛለች። በተለይም በሀገራችን እየተመረተ ያለው ስንዴ ለኢኮኖሚያችን እድገት ተስፋ ሰጪ ነው። ካለፉ ስድስት ዓመታት ወዲህ ከዝናብ ውሃ በተጨማሪ በአካባቢያቸው የሚገኙ የተለያዩ የውሃ አማራጮችን በመጠቀም ስንዴን በመስኖ በማልማት ይበልጥ ተጠቃሚ መሆን መቻሉ። ሀገራችን ኢትዮጵያ ከውጭ ሀገራት የምታስገባውን የስንዴ ምርት ለማስቀረትና በራሷ አምርታ ከራሷም አልፎ ለሌሎች ሀገራት ለመላክ ከዚህ በፊት በዓመት አንዴ ስታመርት የነበረውን የስንዴ ምርት አሁን የተለያዩ አማራጮችን በመጠቀም የበጋ መስኖ ስንዴ ስራን በስፋት ጀምራለች። ይህ ዓላማም ግቡ መጥቷል። ዛሬ ላይ ሀገራችን ኢትዮጵያ በሚያስደንቅ ሁኔታ በአፍሪካ ከፍተኛ ስንዴ አምራች ሀገር ሆናለች። ይህ መሆኑ ደግሞ አንዳንድ የኢትዮጵያ ማደግ መለወጥ የማይፈልጉ ጠላቶቻችንን ዓይን አቅልቷል። በዛሬው መሰናዷችን ወደ እናንተ ውድ ተከታታዮች የምናደርሰው ኢትዮጵያ በስንዴ ምርት ከአፍሪካ ሀገራት የመጀመሪያ ሀገር መሆን መቻሏ እና ይህ ስኬት እንዴት እንደተመዘገበ ብሎ ደግሞ ሀገራችን ስንዴን አምርታ ከኛም አልፎ ወደ ውጭ ሀገራት ኤክስፖርት ለማድረግ እየሰራች መሆኗ እና ሌሎች በአህጉሯችን አፍሪካ ከኢትዮጵያ ቀጥሎ እንዲሁም ከዓለም ሀገራት ስንዴን በስፋት የሚያመርቱ ሀገራት እነማን እንደሆኑ እና ሀገራችን በስንዴ ምርት ከአፍሪካ ቀዳሚ መሆኗ ያለውን ብዙ ፋይዳዎችን የምናደርሳችሁ ይሆናል። ውድ የተከበራችሁና የተወደዳችሁ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ በማድረግ ቤተሰቡን ይወዳጅያል። ወደ መረጃው እናሸጋግራችሁም በሚያስደንቅ ሁኔታ ኢትዮጵያ ሀገራችን በአፍሪካ አንደኛ ስንዴ አምራች ሀገር መሆኗ ተሰማ። ከሰሞኑ ኢትዮጵያ ሀገራችን ከፍተኛ ስንዴ አምራች ሀገር በመሆኑ በአፍሪካ አንደኛ መሆኗ ይፋ የተደረገ ሲሆን ይህ መሆኑ ደግሞ ለሀገራችን ትልቅ ኩራት ሲሆን በርካታ የአፍሪካ ሀገራትንም አስደምመዋል። ኢትዮጵያ በዚህ አመት ስምንት ነጥብ አራት በመቶ እድገት ለማስመዝገብ የተያዘውን እቅድ ለማሳካት ከፍተኛ ጥረት እያደረገች እንደምትገኝም ተገልጿል። ባለፉት ስምንት ወራት የተገኘውን የኢኮኖሚ እቅድ አፈጻጸም በቀጣይ አራት ወራት አጠናቅሮ ማስቀጠል ከተቻለ ከእቅዱ በላይ ማሳካት እንደሚቻልም ነው የተነገረው። በአጠቃላይ ባለፉት ስምንት ወራት የኢኮኖሚ እንቅስቃሴ በኢትዮጵያ ታሪክ ታይቶ የማይታወቅ ውጤት ማስመዝገቡን የተገለጸው ባለፉት አምስት እና ስድስት ዓመታት በተከናወኑ ስራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17 ነጥብ 5 ሚሊዮን ሄክታር ወደ 20 ነጥብ 5 ሚሊዮን ሄክታር ማደጉም ተነግሯል። እስካለፈው ዓመት ድረስ 8 ነጥብ 7 ሚሊዮን ሄክታር መሬት በኩታ ገጠም የተሸፈነ ሲሆን በዘንድሮ ዓመት ወደ 11 ነጥብ 8 ሚሊዮን ሄክታር ማደግ መቻሉም ተነግሯል። ዘንድሮ 4.2 ሚሊዮን ሄክታር መሬት በስንዴ የተሸፈነ ሲሆን በበጋ መስኖ 3.5 ሚሊዮን ሄክታር መታረሱም ተገልጿል። በጥቅሉ በዚህ ዓመት 7.7 ሚሊዮን ሄክታር በስንዴ ሰብል የተሸፈነ ሲሆን በዚህም ከ300 ሚሊዮን ኩንታል ያላነሰ ምርት እንደሚጠበቅም ተነግሯል። በዚህም ታዲያ ዛሬ ላይ ሀገራችን ኢትዮጵያ ከፍተኛ ስንዴ አምራች ሀገር በመሆን በአፍሪካ አንደኛው ሀገር መሆኗ ተነግሯል። የበጋ መስኖ ስንዴ ልማት ስራን ውጤታማ በማድረግ ከውጭ የሚገባውን ምርት በሀገር ውስጥ ለመተካት እየተደረገ ባለው ሰፊ ርብርብ አበረታች የሆነ ውጤት እየተመዘገበም ይገኛል። ሪህ በአፍሪካ አንደኛው ስንዴ አምራች ኢትዮጵያ በመሆኗ በርካታ የአፍሪካ ሀገራት በተለይም እንደ ግብፅ ያሉ ሀገራት በዚህ ውጤት ተደምመዋል። ያም ሆነ ይህ ግን ሀገራችን ዛሬ ላይ በስንዴ ምርት ራሷን በመቻል ከአፍሪካ ሀገራት የመጀመሪያ ሀገር ለመባል በቅታለች። በመሆኑም ታዲያ ሀገራችን በቀጣይ እንደ እቅድ የያዘችው በምግብ ራስን በመቻል ብሎም ደግሞ ስንዴን ኤክስፖርት ለማድረግ እንደምትሰራም ነው የተገለጸው። ይህ መሆኑ ደግሞ ለዘመናት በእርዳታ ሀገር ውስጥ ይገባ የነበረውን የስንዴ ምርት የሚያስቀርብ ብሎም ደግሞ ለሀገራችን ኢኮኖሚ የሚኖረው ሚና እጅግ ከፍተኛ ነው። የስንዴ ምርት በምግብ እህል ራስን ከመቻል በተጨማሪ ለፖለቲካ ማስፈጸሚያ የሚውል እርዳታ ለመቀነስና ለማስቀረት የሚያስችል ዋነኛ የምግብ ሰብል ነው። የሀገር ውስጥ ስንዴ ፍላጎትን በራስ አቅም ማሟላት ለውጭ ስንዴ ይውል የነበረውን ገንዘብ ለፖለቲካና ኢንቨስትመንት አማራጮች እንዲውል ያደርጋል። ምድራችን በስፋት ከምታበቅላቸው ሰብሎች ስንዴ ከበቆሎ በመቀጠል ሁለተኛውን ደረጃ ይይዛል። አውሮፓውያን አቆጣጠር በ2022 እስከ 23 የምርት አመትም 780 ሚሊዮን ሜትሪክ ቶን ስንዴ እንደተሰበሰበም ይታወቃል። ቻይና 137.7 ሚሊዮን ሜትሪክ ቶን ስንዴ በማምረት ቀዳሚውን ደረጃ እንደምትይዝ የስታቲስታ መረጃ ያመለክታል። ቤጂንግ ቀዳሚዋ ስንዴ አምራች ሀገር ብትሆንም በየወሩ ከ1 ሚሊዮን ሜትሪክ ቶን በላይ ስንዴ ከተለያዩ ሀገራት ታስገባለች። በዚህ አመት ከምግብ ፍጆታ ተርፎ ይከማቻል ተብሎ የሚጠበቀው ስንዴ 286 ሚሊዮን ሜትሪክ ቶን እንደሚደርስም ይጠበቃል። በዓለማችን ላይ ስንዴን በስፋት የሚያመርቱ ሀገራት የመጀመሪያዋ ቻይና ስትሆን በመቀጠልም አውሮፓ፣ ህንድ፣ ሩሲያ፣ አሜሪካ፣ አውስትራሊያ፣ ካናዳ፣ ፓሲፊክ፣ ዩክሬን እና ቱርክ በቅደም ተከተል ከአንድ እስከ አስር ደረጃን ይዘዋል። ወደ አህጉራችን አፍሪካ ስንመለስም በአፍሪካ ውስጥ ዋና ዋና የስንዴ አምራች ሀገሮች የመጀመሪያዋ ኢትዮጵያ ስትሆን ሁለተኛው ሀገር ደቡብ አፍሪካ፣ ከዚህ በመቀጠልም ሱዳን፣ ኬንያ፣ ታንዛኒያ፣ ናይጄሪያ፣ ዚምባብዌ፣ ዛምቢያ በቅደም ተከተል የሚገለጹ ናቸው። ከሀገራችን በመቀጠል በስንዴ ምርት በሁለተኛ ደረጃ ላይ የምትገኘው አፍሪካዊቷ ሀገር ደቡብ አፍሪካም በዘርፉ ስንዴን በብዛት በማምረት ከውጭ ሀገራት በሚገቡ ምርቶች ላይ ያለውን ጥገኝነት በመቀነስ ላይ ትኩረት አድርጋ በስፋት እየሰራች እንደምትገኝም ተገልጿል። ሦስተኛዋ ጎረቤት ሀገር ሱዳንም በአፍሪካ ስንዴን በማምረት በሶስተኛ ደረጃ ላይ የምትገኝ ሲሆን ሀገሪቷ መስኖን በመጠቀም ተጨማሪ አካባቢዎችን ለማልማት እየሰራች ትገኛለች። ሌሎችም እንደ ኬንያ፣ ታንዛኒያ፣ ናይጄሪያ፣ ዚምባብዌና ዛምቢያ ያሉ ሀገራትም ከተረጂነት ለመውጣት በዘርፉ ትኩረት ሰጥተው እየሰሩ ይገኛሉ። ይሁን እንጂ ኢትዮጵያ ሀገራችን አሁን ላይ የአፍሪካ ሀገራትን በመብለጥ በስንዴ ምርት የመጀመሪያዋ አምራች ሀገር ስትሆን እንዲሁም ደግሞ ስንዴን አምርታ ወደ ውጭ ኤክስፖርት ለማድረግ ጥረት እያደረገች ትገኛለች። ኢትዮጵያ በተለያዩ የተፈጥሮ ጸጋዎች የታደለች ሀገር መሆኗ ትታወቃለች። ታሪካችን ከተፈጥሮ ሀብት ጋር የተቆራኘ ነው። ይህንን የተፈጥሮ ሀብት በነጻነትም ሆነ በይገባኛል መንፈስ ስንጠቀም አንታይም። አሁን ላይ ግን ሀገራችን ኢትዮጵያ ያሏትን የተፈጥሮ ሀብቶችን አልምታ ተጠቃሚ በመሆኗ የሀገራችን እድገት በከፍተኛ ፍጥነት በሁሉም ዘርፍ እያደገ ይገኛል። በበርካታ የተፈጥሮ ሀብቶች ከዓለም ቀዳሚ የሆነችው ሀገራችን ኢትዮጵያ በባህላዊ ቅርሶቿ፣ በአስደናቂ መልክአ ምድሮቿና በብዙ የተፈጥሮ ሀብቶቿ ስሟ በተደጋጋሚ ይነሳል። ይሁን እንጂ በተፈጥሮ ሀብቶች የታደለችው ሀገራችን ኢትዮጵያ ለዘመናት ያሏትን ምቅ የተፈ የተፈጥሮ ሀብቶቿን ሳትጠቀም ይኖረች ሲሆን አሁን አሁን ግን ታሪክ ተቀይሮ ከቅርብ አመታት ወዲህ የተፈጥሮ ሀብቶቿን በአግባቡ እየተጠቀመችበት ትገኛለች። ይህም መሆኑ ደግሞ የሀገራችንን ኢኮኖሚ ከመደገፉ በተጨማሪ ለበርካታ ዜጎች የስራ እድልን በመፍጠር ረገድ ሚናው እጅግ የጎላ ነው። ሀገራችን አሁን ላይ በግብርናው ዘርፍ ብቻም ሳይሆን በማዕድን ዘርፍ ከአፍሪካ ቀዳሚ ለመሆኑም ከፍተኛ ትኩረት ሰጥታ እየሰራች ትገኛለች። እንደሚታወቀው ኢትዮጵያ ሀገራችን እጅግ ውድና ብርቅዬ የሆኑ ማዕድናት እንዲሁም ደግሞ በበርካታ የተፈጥሮ ጸጋዎች የታደለች ድንቅ ሀገር ናት። በዚህም ሀገሪቷ እንደ ወርቅ፣ መዳብ፣ ፖታሽ፣ ኒኬል ታንታልም ፕላቲኒየም የተፈጥሮ ጋዝና ነዳጅ የድንጋይ ከሰልና ሌሎችም የተለያዩ የተፈጥሮ ሀብቶችን በብዛት ታድላለች። በመሆኑም ታዲያ አሁን ላይ እነዚህን ውድ ሀብቶችን አልመታ ዜጎቿና ኢኮኖሚዋን ለመደገፍ ይበልጥ በዘርፉ እየሰራችበት ትገኛለች። ይህም መሆኑ ደግሞ የሀገራችን ኢኮኖሚ የሚያነቃቃ ብሎም ደግሞ ኢትዮጵያን አይደለም ከአፍሪካ ከዓለም ቀዳሚ የሚያደርጋት ነው። ውድ የተከበራችሁ የሁሉ ሪሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባደረስናችሁ መረጃ እንደ ተደስታችሁበትና፣ ስለዚህ በርካታ የአፍሪካ ሀገራትን ያስደመመው የሀገራችን ትልቅ ስኬት በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰምናቸውን መረጃዎች ይዘን እንቀርባለን። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይብዛ።